ወላድ እናት ይዞ ይጓዝ የነበረው አምፑላንስ የመገልበጥ አደጋ ገጥሞታል። በደቡብ ምዕራብ የኢትዮጵያ ህዝቦች ክልል ምዕራብ ሞዞን በመሃነት ሻሻ ወረዳ ቡከቱ ቀበሌ ልዩ ስሙ በአምቡ ተብሎ በሚጠራው አካባቢ ነው አደጋው የደረሰው። መነሻው ከችሩ ሃሩት ጤና ጣቢያ አድርጎ ወደ ጀሙ ወላድ ይዞ የመጣው ኮድ 5 ኢቲ 02329 የቀይ መስቀል አምቡላንስ አምፑላንስ ተሽከርካሪ ላይ የመገልበጥ አደጋ መድረሱ ተገልጿል። አምፑላንሱ ሪፈር ይዞ ወደ ሆስፒታል ከሻሻ ከተማ ለመነሳት ወላድ እናትን ይዞ ህይወቷን ለማትረፍ በመጓዝ ላይ ያለ ፍሬንም ቢብሎት መገልበጡን ነው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነት ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀን አሰፋ የገለጹት። በአደጋው በተሽከርካሪ ውስጥ የነበረችው ወላድ እናት ላይ ምንም አይነት ጉዳት ያልደረሰ ሲሆን አሽከርካሪውም ቢሆን ቀላል ጉዳት ብቻ ነው የደረሰበት። በመሆኑም ወቅቱ የፀሐይ ወቅት በመሆኑ አሽከርካሪዎች ሲንቀሳቀሱና ከመንቀሳቀሳቸው በፊት ከፍጥነት ወሰን በላይ ከማሽከርከር ሊቆጠቡ ይገባል ሲል ኢንስፔክተር ደጀን አሰፋ ተናግረዋል። በሐዋሳ ላይ ምን ተፈጠረ? ሁለት ታርጋ የሌለው አፓቺ ሞተር የያዙ ሌቦች አንዲት እናት ሊፋን ሞተር እየነዱ ከቦሌ መብራት ወደ ሻፌታ ባንክ እየሄዱ ባለበት በጠራራ ፀሐይ ላይ ቦርሳ ነጥቆ እሷንም መንገድ ላይ ከነ ሞተር ሳይክሏ ጥሏት ይሮጣል። እናትየዋ በጣም የተጎዳይ ሲሆን እጃቸው ላይ ከፍተኛ ጉዳት ደርሶባቸዋል። ህዝቡም መኪና ያለው በመኪና ሞተር ያለው በሞተር ሲያባረር በሻፌታ ባንክ ጎን ባለው ኮብልስቶን ላይ ይያዛሉ። ህዝቡም ሌቦቹን በመያዝ ያደረገው ርብርብ በጣም ከፍተኛ ዝቅተኛ ነው። የሲዳማ ፖሊስም ቶሎ ቦታው ላይ በመድረስ እነዚህ ለእናት የማይራሩ ልብ ያላቸውን ሌቦች በቁጥጥር ስር አውለዋል።